ነገስታቱ ለሆስፒታል ያስቆፈሩበት ቦታ ላይ ወደ ቤተ ክርስቲያን ተቀይራ ስለተተከለችው ስለ እንጦጦዋ ንግስት ቁስቋም ማርያም ታሪክ ምን ያህል ታውቃላችሁ? መንበረ ንግስት ቁስቋም በአዲስ አበባ ሀገረ ስብከት እንጦጦ ጋራ ከርዕሰ አድባራት እንጦጦ ማርያምና ከደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን ግርጌ ከሚገኘው ጉብታ ስፍራ ላይ የአዲስ አበባ ከተማን በግማሽ ቁልቁል ያሳይ በሚችል አማካይ ቦታ ላይ የምትገኝ ደብር ነች። ይቺ ደብር የተተከለችው ኅዳር 6 ቀን 1919 19 ዓመተ ምህረት በንግስተ ነገስታት ዘውዲቱ ዘመነ መንግስት በንግስቲቱ አማካይነት ነው። ታቦተ ህጉ በአጼ ምኒልክ ጸሎት ቤት ባታ ይኖር ነበር። ቤተ ክርስቲያኗ በተተከለችበት ቦታ ላይ ዳግማዊ አፄ ሚኒሊክ ከንጦጦ ወደ ፍልውሃ ሲወርዱም ሆነ ሲወጡ ድንኳናቸውን አስተክለው ያርፉበት ነበር። ከጊዜ በኋላ እቴጌ ጣይቱ በስማቸው ሆስፒታል እንዲሰራበት ፈቅደውላቸው በዝግጅት ላይ ሳሉ ንጉሱ በማረፋቸው ስራው ሳይጀመር ቀረ። እቴጌ ጣይቱም ሁሉን ነገር ለንግሥት ዘውዲቱ ነግረው እርሳቸውም አረፉ። ንግሥት ዘውዲቱም ሆስፒታሉን ለማስገንባት ስራ አስጀምረው በቁፋሮ ላይ ሳለ የአጼ ዘር ያዕቆብ እህት የሌኒ የመደብ አምባርና ታቦተ ቁስቋም የሚል ጽሑፍ ያለበት የመደብ ሳጥን እንዲሁም አንድ የብረት መስቀል ተገኘ። የተገኙት ነገሮች በጠቅላላ በታዕካ ነገሥት በዓታ ለማርያም ገዳም እንዲቀመጡም ተደረገ። በዚህም የተነሳ ለሆስፒታሉ የታሰበው ቦታ ወደ ቤተክርስቲያንነት እንዲቀየርና በአፋጣኝ የመቃኞ ስራ እንዲከናወን ንግሥት ዘውዲቱ አዘው። መቃኞ በፍጥነት ተጠናቆ በብዙ አቡነ ማቴዎስ ተባርኮ ቅዳሴ ቤቱ ኅዳር 6 ቀን 1919 19 ዓ ም ተከብሮ ታቦተ ሕጉ ገባ። በዚህ ጊዜ ንግሥት ዘውዲቱ በርካታ የብራና የወረቀት መጻሕፍት እንዲሁም ልዩ ልዩ ንዋየ ቅድሳት ከታካ ነገሥት በዓታ ለማርያም ገዳም እንዲመጡ አስደረጉ። ለካህናቱም መተዳደሪያ ይሆን ዘንድ አሥራ ሰባት ጋሻ መሬት ሰጡ። ደብሯንም መንበረ ንግስት ቁሰቋም ማርያም በማለት ሰየሟት። ንግስት ዘውዲቱ በ1922 ዓ.ም በድንገተኛ ሞት ከዚህ ዓለም በመለየታቸው ምክንያት የቤተ ክርስቲያኑ ግንባታ ተቋረጠ። በኋላም በቀዳማዊ ኃይለ ስላሴ ዘመነ መንግስት ንግስቲቱ ካቀዱት ባነሰ ሁኔታ የዛሬው ቤተክርስቲያን ግንባታ መስከረም 25 ቀን 1925 ዓ.ም ተጀምሮ ግንቦት 24 ቀን 1928 ዓ.ም ታቦተ ህጉ ከመቃኞ ወጥቶ አዲስ ወደ ተሰራው ቤተክርስቲያን በከፍተኛ መንፈሳዊ ሥነ ሥርዓት ገባ። ከዛም በኋላ ከቤተ ክርስቲያኑ አጠገብ አንድ መንፈሳዊ ትምህርት ቤት እንዲቋቋም አስፈላጊውን በጀት በመመደብ ግንባታው በራስ ደስታ ዳምጦ ኃላፊነት እንዲጠናቀቅ ተደርጎ ቁስቋም ትምህርት ቤት ተብሎ ተሰየመ። ይህ መንፈሳዊ ትምህርት ቤትም ለተወሰነ ዓመታት ስራውን በተገቢው መንገድ እያከናወነ ሳለ በዘመኑ የትምህርት ሚኒስቴር የነበሩት ክቡር ብላቴን ጌታ ሳሃሊ ጸዳሉ ትምህርት ቤቱ ባሉት የመማሪያ ክፍሎች ላይ ሌሎች ተጨምረውበት ዘመናዊ ትምህርት ቤት እንዲሆን ስለፈለጉ ከቤተ ክህነት ሰዎች ጋር በመወያየት ኃላፊነቱን ራሳቸው ወስደው ስራው ተጠናቆ በዘመናዊ ትምህርት ቤትነት ማገልገል ጀመረ። በመጨረሻም በመንግስት ለውጥ ምክንያት ከቤተ ክርስቲያኗ ይዞታ በመውጣት ሙሉ በሙሉ በትምህርት ሚኒስቴር ስር ሊጠቃለል ችሏል። የመጀመሪያው የደብሩ አለቃ መምህር መናሽ ወልደ ማርያም ሲሆኑ አጼ ኃይለ ሥላሴ 15 ራስ አበበ ወልደ አረጋይ ደግሞ ሶስት ጋሻ መሬት ሰጥተውት ነበር። ግንቦት 28 ቀን 1968 ዓመተ ምሕረት ከንግሥተ ነገሥታት ዘውዲቱና ከሌሎች መኳንንትና ግለሰቦች የተበረከቱ እጅግ ብርቅ የሆኑ አልባሳት መጻሕፍትና ንዋያተ ቅድሳት አልታወቀ ምክንያት በተነሳው የእሳት ቃጠሎ የቃቤቱን ጨምሮ አብዛኞቹ ሲወድሙ፣ ጥቂቶቹ ደግሞ በተደረገው ርብርብ ሊተርፉ ችሏል። እስኪ ስለ መንበረ ንግስት ቁስቋም ቤተክርስቲያን የምታውቁትን ኮሜንት አድርጉልኝ። ይህ ታሪክ ለሌሎች ሰዎች እንዲደርስም ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረጋችሁ እንዳይረሳ።